ሾውን እዛው ተቶሩ ቢነግር ሰው ያለ ምክንያት ዳያውንም ብራዘር፣ ሰው ያለ ምክንያት ዳያውንም ነግራል። ሁላችንም ራቁታችን ይመጣል። ሰው ያለ ምክንያት ዳያ አይሆንም። የሆነ ጉዳይ አለ ወይ አመሉ አመሉ አመሉ ወይ አመሉ ነው ዳያ ያረገው። ከዛ ሲቀጥል ስንፍን ለቃቃሚ። አልሰማችሁም ያልኩት ለቃቃሚ ዋይ ዶክተር ዮናታ ምን እያለ ነው? ከዚህ ቀደም የጨቅሌውን አጀንዳ ተቀብሎ ማህበሩ ከሁለት ሲከፈል አየሁ ምናምን እያለ ሲጨማለቅ ፎቅደን ብናኖረው፣ ዛሬ ደግሞ ድሃ ጥቁር ጉንዳን ነው በማለት የጨቅሌውን ሞቶ 20 ሚሊዮን ህዝቢ መምራት ሞቶ 20 ሚሊዮን ጉንዳን መሸከም ነው ለሚለው የጉንዳን ሌጋሲ ሲያስቆጥል ነበር። ለዮናታ አክሊሉ ከህዝቢው ለሰበሰበው የመባ በሪና የዘይት ችርቻራው ቀርሺ ልብ ጠጋብ ንፍት አድርገት ሞቻለ ስላልቻለ በአፉ ሲጸዳዳ ነው። ዮናታ ሰይጣን አሳስቶት ነው ለዚህ የተናገረ ለሚሉ አንዳንድ የወንጌል አማኞች መልሴ ሰይጣን ወዳጅን አያሳስትም ለሚል ነው። ሲጀመር ለጉንዳን የድህነት ምሳሌ ያደረገው ማን ነው? ሉ ጠቢቡ ሰለሞን በመጽሐፈ ምሳሌ ስድስቱ ስድስቱ ላይ ለአንተ ታካች ወደ ግብረ ጉንዳን ሂድ መንገዱንም ተመልክተህ ጠቢብ ሁን ብሎ መናገር ጉንዳን ባታሌና ታታሪነቱ ለመግለጽ መስሎኝ። አን አንት ኦን ዘ ሙቭ ዳዝሞር ዛን ኤዶዚንግ ኦክስ አለወዲ ዜናዊ ሉ አሜዚንግን ያለ ሉእኔ ኮ የሚገርመኝ ከምስኪኑ አማኙ ምዕመን ገንዘብ ለቃቅመው ኪሳቸው ካዶለቡ በኋላ መልሰው ህዝቢውን የሚንቁት ነገር ለክርስቶስ ወንጌል እሰብካለሁ ለሚለው ቀርቀባው የናታ ኢየሱስ ክርስቶስ ፍጹም ልትሆን ብትወድ ሂዱና ያለህን ሸጥህ፣ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ ለሚለው ቃል አላየውም እንዴ? ነው በድሃ የሚያላግጥ ፈጣሪውን ይሰድባል ለሚለው መጽሐፈ ምሳሌ አስራ ሰባት አምስት ላይ የተጻፈውን ቅዱስ ቃል ልእሱ ለሚያስተምረበት መጽሐፍ ላይ የሉም። እኔ ስጠረጥር በአንድ ወቅት ሞላጣ ለነበረው ዳስተር የናታ ለጸጉሪ ንቅለ ተከላ ሲደረግለት አእምሮውንም ነቅለው ዱባይ የከተቱበት ይመስለኛል። ለአሜዚንግ ነው ያለ ትኦ ሞልካቸቻችሁን እንዴት ናችሁ? ለሁሉ አሜዚንግ ፒስፓይስ ነው ሎኒዮ ለሃያሉ አምላክ ሎቸር መዳን ያለም ጎሎታ ይግባውና እስኪን ኮኘን ያለ ህዝቢው ችጋሩንና መከራውን ሲችለው ጥጋቡን ያልቻሉት ጨቅሌውና የሱ ውታፍ ነቃዮች ኮሌስትሮል አይምሯቸው ዶፍነት ሲያቀረሹብን ይውላሉ። ከተራበ ልጥግብ አዝናለሁ አለ ወዲ ዜናዊ። ለአሜዚንግ ያለ ቱ መሃሊ ደሞ መሰረት ሚዲያ ጨቅሌው ወደ ጠፈር ሊጓዝ ነው ብሎ ላጋራው መረጃ ቫይራል ሆነ። ሰው ሁሉ ሲቆባበለው ነበር። ለእኔ ለዚህ ናዚ ስር ካየኋቸው ፈግየ ካስበልኝ ኮመንቲዎች ለአንዱ ምን ይላል ጨቅሌው የሰው ምክር ስለማይሰማ መንኮራኩሪ ውስጥ አትንኳ የተባለውን ሀንቲ ቦተን ነክቶ ቡን ብሎ ይጠፋል ሲል፣ ለቅዲ ምስጋና ደግሞ ፈጣሪ ሆይ ዜሮ ግማሽ መንገዲ ራሱ ይመጣልሃል ቆጥረህ ትረከበን ብላለች። ለጉዞው እውነት ከሆነ ለሁላችንም በየእምነታችን ሱባኤ ገብተን ጨቅሌውን በዚያው እንዲያስቀረው ብንጸልይ ጋድ የሚያሳፍረን አይመስለኝም። ፒስ አውት ዲሞን፣ እንወድሃለን ዲሞን።